መንግሥት ያቀረበው የሰላም አማራጭ አሁንም ክፍት በመሆኑ የታጠቁ ኃይሎች ለዘላቂ ሰላም ሲሉ የሰላም ጥሪውን እንዲቀበሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን አሳሰቡ። ምክትል ርዕሰ መስተዳደሩን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በሰሜን ወሎ ዞን በዋድላ ወረዳ ከነዋሪዎች ጋር በወቅታዊ ጉዳይ ዙሪያ ውይይት ተካሂዷል። አበሻን ላይ ተጨማሪ ዘገባ በሰሜን ወሎ ዞን በውይይቱ ላይ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሑሴንን ጨምሮ ከፍተኛ የክልልና የዞን የሥራ ኃላፊዎች ተገኝተዋል። የውይይቱ ተሳታፊዎች በኋላ ወረዳ በሰላም እጦት መሰቃየታቸውን ገልጸው ሁሉም የህብረተሰብ ክፍል ለሰላም መስፈን የድርሻውን እንዲወጣ ጠይቀዋል። የመንደር ኮበሌ በሬውን ይሸጥና ፋኖ ነኝልና ማታ ማታ ይገባና መቀጥቀጥ ሶስት መቶ ብር ሶስት አሳ ስንዴ ቄፈ ማዲጋ መቀበል። እንግዲህ በኋላ የአንዱን ጠመንጃ ይነጥቃሉ። ከነጠቆ ወዲያ ይካዳሉ፣ ወዲያው መጋደል ነው። ሰላሙ የሁላችን ነው። መተንፈስ አንችልም። ዘመዶቻችን እየቀበርን አይደለም? ህዝቡ ደግሞ ይህን መረዳት አለበት። ነገ ወዲህ ልንሄድ ነው እሺ። ስለዚህ ለሰላሙ ሁላችንም አባቶች ይሁን የመንግስት ሰራተኛ ይሁን እንደየሚያዋጣን ሰላምን መስበክ ነው የሚል ሀሳብ ነው ያለ። ወንድሞቻችን እየሞቱ ወንድሞቻችን እየገደሉ ነው ያሉት። ይህንን ወደ ሰላም ለማምጣት የሃይማኖት መሪዎች ትልቅ በእጃቸው ላይ ትልቅ ኃላፊነት አለ። የአገር ሽማግሌዎች ትልቅ ኃላፊነት አለ። ይህንን ከኃላፊነት ካልተጠቀሙበትና ካልተጠቀምንበት ሰላምን በማውራት ብቻ ልናመጣው የምንችለው ነገር አይደለም። የኛው ልጆች የኛው ወንድሞች ናቸው። አሁን በተጀመረው አግባብ እየመከሩ ወደ ሰላም ማምጣት ይግድ ይላል። ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር ጫካ የገቡት የጽንፈኝነትን አስተሳሰብ ያነገቡ ቡድኖች በመሆናቸው ናወግዛቸው ይገባል ብለዋል። የአማራ ክልልን ህዝብ ክብር ዝቅ ያደረጉ፣ አርቆ አስተዋይ የነበረን ህዝብ ያዋረዱ ልጆቻችን ናቸው ብላችሁ በድፍረት ተግባራቸውን አውግዛችሁ ትክክል አይደላችሁም ብላችሁ መመለስና መምከር እንዳይሞቱ ህይወታቸውን ማትረፍ እንዲሁም ደግሞ ይህንን እየተሰቃየ ያለን ህዝብ ለዳግም ስቃይ እንዳይዳርኩት መምከርና ኃላፊነት መውሰድ ይጠበቅብናል። መንግስት በአማራ ክልል የተፈጠረውን ችግር ለመፍታት ከሰላም ጥሪ ጀምሮ በርካታ ስራዎችን ሰርቷል ያሉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ማህበራዊ እሴቶቻችንን በመጠቀም ጫካ የገቡ ቡድኖች በሰላም ህብረተሰቡ ጋር እንዲቀላቀሉ ስራ እንዲሰራ ጥሪ አቅርበዋል። ሰላማዊ ጥሪ ሰላማዊ ውይይት፣ ያለቀድሞ ሁኔታ ድርድር፣ ሌሎች ሁኔታዎችንም የሚችለውን ሁሉ ተራምዷል። ይሄ ገብታቸው ተጠቅመው አጠቃላይ የገብቷቸው ወደ ሰላም አማራጭ የመጡ ከ12 ሺህ በላይ ታጣቂዎች አሉ። በዚህ ክልል የተሀድሶ ስልጠና ወስደው ማቋቋሚያ ጭምር ተሰጧቸው የተመለሱ ዲዲአር ሰልጥነው የተመለሱ ደግሞ ከ5200 በላይ አሉ። ስለዚህ ጫካ የገቡትን የእናንተ ነው ልጆች፣ መክራችሁ፣ ገስጻችሁ፣ አንጥታችሁ አስረክቡ። በድር ምከሩ፣ እንዲገባ አድርጉ በቅሬ መከሩ እንዲገባ አርጉ ይግቡ። በቃ እኛ ሁሉ ነገር ይብቃ። ለሰላም ስንል ሁሉን ተተናል። አላኮ መንግስት ምክትል ሰመስተዳድር ዶክተር አብዱ ሑሴን መንግስት ችግሩን ለመቅረፍ ሁሉንም የሰላም አማራጮች አሟጦ መጠቀሙን ገልጸዋል። በድርድር የሚባለውን ከእኛ ምንም የቀረ ነገር የለም። አቋቁመናል። የመስሪያ ቦታ የሰጠናቸው አሉ። ወደ ስራ ቦታቸው እንዲመለሱ አድርገናል። የኢንቨስትመንት መሬት የሰጠናቸው አሉ። አንን ተጠቃሚ ሆነዋል። የሃይማኖት አባቶቹና የሀገር ሽማግሌዎቹ የሚጠበቅባችሁን ሃይማኖታዊ አባትነት፣ ሽማግሌነት፣ የሀገር አስታራቂነት በተገቢው መንገድ እንትወጡ ምክሬ ነው። በዚህ አጋጣሚ በህብረተሰቡ የተነሱ የዋርላ ወረዳ የልማት ጥያቄዎች መንግስታዊ አሰራር ደረጃ በደረጃ እንደሚመለሱም በመድረኩ ተገልጿል።